ትራምፕ በቁጣ ነደዱ፤ ፑቲን አመረሩ፤ የጋዛ ምድር ዳግም በደም ተነከረ። በመጨረሻም ዓለምን ለሁለት የሚሰነጥቅ አደገኛ መካረር በሩሲያና በአሜሪካ መካከል ተከስቷል። ትራምፕ ወደ ስልጣን ከመጡ ወዲህ በፍቅር ከንፈው የነበሩት ሩሲያና አሜሪካ፣ በትራምፕና በፑቲን መካከል አደገኛ ሱናሚ ተነስቷል። ትራምፕ በቁጣ ነዷል። ፑቲን አንዳችም ነገር በሩሲያ ላይ ቢታሰብ መልሱ እጥፍ እንደሚሆን አስቀድመው አስጠንቅቀው ነበር። በዚህ በኩል እስራኤል ዳግም አስከፊ ጥቃት በጋዛ ፈጽማለች። ለመሆኑ የአሜሪካው ፕሬዝዳንት ቁጣ ከምን ነጨ ነው? በአሜሪካና በሩሲያ የጫጉላ ጊዜ ላይ የገባው አስከፊው መከፋፈል ከምን እየተነሳ ነው የሚለውን ጉዳይ ከጋዛው አስከፊ ጥቃት ጋር አያይዘን ወደ እናንተ እናደርሰዋለን። አብራችሁን ቆዩ። የዓለም ፖለቲካ መልኩ ምን ይመስላል ቢባል አሜሪካና ሩሲያ፣ ሩሲያና አውሮፓ አሊያም ዩክሬን የሚያደርጉትን ተለዋዋጭ ገጽታ ብሎ መመለስ ይቻላል። ገና ዶናልድ ትራምፕ 47ኛ የአሜሪካው ፕሬዝዳንት ሆነው የነጩን ቤተ መንግስት ወንበር እንደተቆጣጠሩ ነበር ከሩሲያ ጋር ታላቅ የተባለ ታሪካዊ ግንኙነት የፈጠሩት። ለሩሲያ ብለው የአሜሪካ ወዳጅ የነበሩትን ቭላድሚር ዘለንስኪ እንደ እብድ ውሻ አዋርደው ከሀገራቸው ገፍትረው አባረውት ነበር። ጦርነት ጠቃሚ የአለም ጦርነት መነሻ ለመሆን የምትመኝ እብድ መሪ ነህ ብለው ሰድበውት ነበር። ከዩክሬን ግዛት ቆርሼ ለሩሲያ ሰጣለው እስከ ማለት ደርሰው ነበር። ግን በድንገት ትራምፕ በቁጣ ተሞልቶ ብቅ ብሏል። ምን ተፈጠረ ከተባለ ደግሞ መልሱን በመረጃ ሳታችን ይዘኗል። ትራምፕ በዩክሬን ተኩስ አቁም ጉዳይ በፕሬዝዳንት ፑቲን እጅግ መበሳጨታቸውን ተናገሩ። ለሳምንታት በዩክሬን የተኩስ አቁም ስምምነት ለማድረግ ሲሞክሩ የነበሩት ዶናልድ ትራምፕ በሩሲያው ፕሬዝዳንት ቭላዲሚር ፑቲን እጅግ ተበሳጭቻለሁ አሉ። ኤንቢሲ ከተባለው ጣቢያ ጋር ቆይታ ያደረጉት የአሜሪካው ፕሬዚዳንት ፕሬዝዳንት ፑቲን የዩክሬንን ፕሬዝዳንት ቭላዲሚር ዜለንስኪን ታማኒነት ላይ ጥቃት በመሰንዘራቸው መናደዳቸውን ተናግረዋል። ትራምፕ ፑቲን የተኩስ አቁም ስምምነት ካልፈረሙ ከሩሲያ ነዳጅ የሚገዙ ሀገራት ላይ የ50 በመቶ ታሪፍ ለመጣል ዝተዋል። በዩክሬን ያለው ደም መፋሰስ ለማስቆም እኔና ሩሲያ ከስምምነት የማንደርስ ከሆነ እና የሩሲያ ጥፋት ነው ብዬ ካሰብኩ ላይሆንም ይችላል። ከሩሲያ የሚወጣ ነዳጅ ላይ ታሪፍ እጥላለሁ ብሏል። ትራምፕ የሰጡት አስተያየት በሩሲያ ጉዳይ ያላቸው አቋም መለወጡን የሚያሳይ ነው ተብሏል። ዋይት ሀውስ ፕሬዚዳንቱ ባሰሙት ንግግር ዙሪያ አስተያየት ከመስጠት ተቆጥቧል። አውሮፓውያን መሪዎች ትራምፕ በዩክሬን የተኩስ አቁም ስምምነት ጉዳይ የፕሬዚዳንት ፑቲንን አቋም እያንጸባረቀ ነው የሚል ትችት ያሰማሉ። ከጥቂት ሳምንታት በፊት ትራምፕ ፕሬዚዳንት ዘለንስኪ ወደ ኦቫል ኦፊስ ጠርቷቸው በቀጥታ በተላለፈ ስርጭት እሰጥ አገባ ውስጥ ገብተው እንደነበር ይታወሳል። በሌላ በኩል ደግሞ የሩሲያን ፕሬዚዳንት ስም ሲያወድሱ ተሰምቷል። አሜሪካ በዩክሬን ተኩስ አቁም ጉዳይ ሩሲያን ስትወቅስና ዛቻ ስታሰማ ይህ የመጀመሪያ ሲሆን ከሩሲያ የሚመጣው ምላሽ ምን ሊሆን ይችላል የሚለው ይጠበቃል። ምንም እንኳን ትራምፕ ፕሬዚዳንት ዘለንስኪ አምባገነን መሪ ናቸው፣ ምርጫ ሊያካሄዱ ይገባል ብለው ወቅሰው ቢያውቁም ከኤንቢሲ ጋር በነበራቸው የስልክ ቃለ ምልልስ ፑቲን የዘለንስኪን ታማኒነት በመውቀሳቸው መናደዳቸውን ተናግሯል። ትራምፕ ስለ ፑቲን ሲያወሩ መበሳጨታቸውን ክሬምሊን እንደሚያውቁ ጠቁመው ነገር ግን ከሩሲያው መሪ ጋር በጣም መልካም ግንኙነት እንዳላቸው ተናግሯል። አክለው እሱ ትክክለኛውን ነገር ካደረገ ብስጭቱም ብንብሉ ይጠፋል ብሏል። ፑቲን በዚህ የማይስማሙ ከሆነ ግን ምጣኔ ሀብታዊ ማዕቀብ እንደሚጥሉ ዝቷል። ከሩሲያ ነዳጅ የሚገዙ ሀገራት ላይ 50 በመቶ ታሪፍ እንደሚጥሉ ማሳውቋል። ከሩሲያ ብዛት ያለው ነዳጅ የሚገዙት ሀገር ቻይናና ህንድ ናቸው። ዘለንስኪ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት ሩሲያ ምክንያት እየፈለገች ይህ ጦርነት እንዲራዘም ነው የምትፈልገው ብሏል። ትራምፕ በያዝነው ሳምንት መገባደጃ ከፑቲን ጋር እንደሚያወሩ ተናግሯል። የአሜሪካው ፕሬዝዳንት ከቴሌቪዥን ጣቢያው ጋር ባደረጉት ቆይታ ምንም እንኳን ሕገ መንግስቱ ባይፈቅድላቸውም ለሶስተኛ ጊዜ ለፕሬዚዳንትነት የመወዳደር እቅድ እንዳላቸው ጠቁሟል። በጣም ብዙ ሰዎች እንዳደርገው ይፈልጋሉ፣ ያው እንግዲህ ገና ብዙ ርቀት መጓዝ ይጠብቀናል ብሏል። በሌላ በኩል ኢራን የኒውክሊየር ስምምነት ካልተፈራ ረመች ቦምብ እንደሚጥሉባት አዝቷል ትራምፕ ለኢራን አገዛዝ በላኩት ደብዳቤ ድርድር ያስፈልጋል ሲሉ መጠየቃቸው ይታወሳል የኢራን ፕሬዚዳንት ማሱድ ፔዚሽኪያን እሁድ በሰጡት አስተያየት ከዋሽንግተን ጋር ቀጥተኛ ድርድር ውስጥ ባይገቡም በሶስተኛ ወገን ውይይት ማድረግ እንደሚቻል ተናግሯል በቀጥታ ከትራምፕ ጋር አልደራደርም ስትል ኢራን ገልጻለች ከቀጥተኛ ድርድር ይልቅ በተዘዋወሪ በኒኩሌር መርሃ ግብር ላይ መምከር እንደሚቻል ግን ፍንጭ ሰጥቷል ፕሬዚዳንት ፔዜሽኪያን ትራምፕ ቴህራን ከዋሽንግተን ጋር የማትስማማ ከሆነ የቦምብ ጥቃት ይሰነዘርባታል እንዲሁም ተጨማሪ ማዕቀብ ይጣልባታል በሚል በተደጋጋሚ ይዝታሉ። የኢራኑ ፕሬዚዳንት ማሱድ ፔዘሽኪያን ለአሜሪካው ፕሬዚዳንት ዶናልድ ትራምፕ ደብዳቤ በኦማን በኩል ምላሽ ሰጥተናል፣ ቀጥተኛ ንግግር አንቀበለውም፣ ነገር ግን ለኢቀጥተኛ ውይይት በራችን ክፍት ነው ብሏል። ኢራን ለድርድር ዝግጁ እንደሆነች የተናገሩት የኢራኑ ፕሬዚዳንት መጀመሪያ አሜሪካ እምነቷ ዳግም መገንባት አለባት በሚል አሳስበዋል። የ2015ቱን የኒውክለር ስምምነት በ2018 ራሳቸው ትራምፕ ጥለው ወጥተዋል በሚል ቴህራን በተደጋጋሚ ክስ ታቀርባለች ትራምፕም ቢሆን ስምምነት ላይ የማይደርሱ ከሆነ በቦምብ ይመታሉ ሲሉ እሁድ ለኤንቢሲ ኒውስ በስልክ በነበራቸው ቆይታ ይፋ አድርገዋል ከአራት ዓመታት በፊት እንዳደረግኩት በኢራን ላይ የማቀብናዳም አወርድ አወርድባታለው ነው የሚሉት ሪፐብሊካኑ በዚህ በኩል ትራምፕና ፑቲን ወደ አለመግባባት እያመሩ መሆኑ ከፍተኛ ስጋት እየፈጠረ ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያ ፕሬዚዳንት ቭላዲሚር ፑቲን መከፋታቸው ቀጥሎ ምን ሊከሰት ይችላል የሚል ጭንቀት መፍጠሩም ተገልጿል። ሩሲያ በዩክሬን ያለውን ደም አፋሳሽ ጦርነት በተኩስ አቁም ካልቋጨች በሞስኮ የነዳጅ ምርት ላይ 25 በመቶ ታሪፍ እንደሚጥሉ ዝቷል። ትራምፕ ሞስኮና ዋሽንግተን የዲፕሎማሲ ክፍተት ዛሬ ላይ ከፈጠሩ ከትላንቱ የከፋው ውጥረት በክሬሚልና በዋይት ሀውስ መካከል ሊከሰት ይችላል። በፑቲን የተበሳጩት ትራምፕ ሞስኮ ተኩስ አቁሙን ካልተስማማችበት በሩሲያ ነዳጅ ላይ ሁለተኛውን ማቀብ እንደሚጥሉ ከማሳወቃቸውም ባሻገር ሁሉም ወገኖች በሰላም ድርድር ሂደቱ ቁርጠኛ መሆን አለባቸው በሚል አሳስቧል። ሩሲያና እኔ በዩክሬን ያለውን ደም አፋሳሽ ጦርነት ማስቆም ካልቻልን፣ እናም የሩሲያ ስተት ነው ብዬ ካሰብኩ አይሆንም ብዬ ገምታለው። ያው ሆኖ ካገኘሁት ግን ሁለተኛውም ማዕቀብ ከሩሲያ በሚመጣ የነዳጅ ምርት ላይ ሁሉ ጥላለው ሲሉ ከኤንቢሲ ጋር በነበራቸው ቆይታ አረጋግጧል። የ25 በመቶ ቀረጥ በየትኛውም ቅጽበት ሊጣል እንደሚችል የዛቱት ሪፐብሊካኑ ትራምፕ በዚህ ሳምንት ከፑቲን ጋር ለመነጋገር እቅድ ይዟል። ፕሬዚዳንት ፑቲን አዲስ መንግስት በዩክሬን ምድር በጊዜያዊ በእውነት መቋቋም አለበት ባሉ ማግስት ትራምፕ ሳያበሳጭ አልቀረም። ሐሙስ ዕለት ፑቲን ይህ ሐሳብ ቢያቀርቡም በመንግስታት ድርጅት ጸሐፊ አንቶኒ ጉተሬስ ውጥንነታቸው ወዲያውኑ ውድቅ መደረጉ ይታወሳል። በጋዛ በኢድ ማግስት የቀጠለው የእስራኤል ጥቃት እጅግ አስከፊ መሆኑ ታውቋል። በሁለተኛው የኢዳል ፈጥር በዓል ላይ እስራኤል በጋዛ ላይ ጥቃቷን አጠናክራ ቀጥላለች። የእስራኤል ኃይሎች በጋዛ ሁለተኛ ቀን የኢዳል ፈጥር በዓልን በሚያከብሩ ፍልስጤማውያን ላይ ያደረሱትን ጥቃት ለብዙዎች እልፈት ምክንያት መሆኑና ህጻናትን ጨምሮ ቢያንስ ዘጠኝ ሰዎች መገደላቸውን አልጀዚራ ዘግቧል። የጋዛ ጤና ጥበቃ ሚኒስቴር እስራኤል በጋዛ ላይ ባካሄደችው ጦርነት በትንሹ 50277 ፍልስጤማውያን መሞታቸውንና 114095 ቆስሏል ብሏል። እስራኤል የመጀመሪያው የጋዛ ተኩስ አቁም ምዕራፍ መጠናቀቁን ተከትሎ ጥቃቷን ቀጥላለች። በባለፉት ሁለት ሳምንታት በማይሞሉ ቀናትም 900 ፍልስጤማውያን በእስራኤል ጥቃት መገደላቸውን በሐማስ የሚተዳደረው የጋዛ ጤና ሚኒስቴር ገልጿል። ሐማስ መስከረም መጨረሻ ላይ በፈጸ ጥቃት 1200 ሰዎች የተገደሉ ሲሆን 250 ሰዎች የታግተው መወሰዳቸው ይታወሳል። እስራኤል ከተኩስ አቁሙ በፊት በጋዛ ውስጥ በፈጸመችው ጥቃት ከ48189 በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከነዚህም ውስጥ አብዛኞቹ ሴቶችና ሕጻናት መሆናቸውንም በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣውን መረጃ አመላክቷል። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት ሁለት ሶስተኛው የጋዛ ሕንፃዎች መውደማቸው የተባበሩት መንግስታት ድርጅት አስታውቋል። እንደሚታወቀው ሐማስ በጋዛ የተኩስ አቁም እንዲደረግ ከሁለት ቀናት በፊት በግብጽና በኳታር የቀረበለትን ምክረ ሀሳብ መቀበሉ የቡድኑ ከፍተኛ መሪ አስታወቁ። የፍልስጤሙ ታጣቂ ቡድን ሐማስ አደራዳሪዎች ባቀረቡት ሀሳብ መሰረት በጋዛ የተኩስ አቁም እንዲቀጥል አምስት እስራኤላውያን ታጋቾችን ለመልቀቅና ለአምሳ ቀናት የሚቆይ የተኩስ አቁም ስምምነት ላይ ለመድረስ በሚል የቀረበው ሀሳብ እንደሚደግፍ ገልጿል። ከጋዛ ውጪ የሚገኙት ከፍተኛ የሐማስ መሪ ካሊል አልሃያም ቡድኑ በግብጽና ና በኳታር አደራዳሪዎች የቀረበውን ረቂቅ ምክረ ሀሳብ ማጽደጉን ተናግሯል። ሮይተርስ የደህንነት ምንጮችን ጠቅሶ እንደዘገበው ግብጽ አዲሱን የተኩስ አቁም ስምምነት በተመለከተ ከእስራኤል ወገን በጎ ምላሽ አግኝታለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት እቅዱን እንደተቀበለው ገልጾ ከዩናይትድ ስቴትስ ጋር ሙሉ በሙሉ በመተባበር ለአደራዳሪዎች ሌላ ምትክ ምክረ ሀሳብ ማቅረቡን ገልጿል። ሁለቱ ተደራዳሪ ወገኖች ከተስማሙ አዲሱ የተኩስ አቁም ስምምነት ዛሬ እሁድ ከሚጀምረው የሙስሊሞቹ የኢዳል ፈጥር በዓል ጋር ሊገጣጠም ም ይችላል። ቅዳሜ እለት የኔታንያው ጽህፈት ቤት ከአደራዳሪዎች ጋር የተኩስ አቁሙ ሀሳብ ላይ ምክክር መደረጉን አስታውቋል። እስራኤል ያቀረበችው ምትክ ምክረ ሀሳብ ከአሜሪካ ጋር ስምምነት እንደተደረሰበት ቢገለጽም ምን ምን ሀሳቦች እንደተካተቱበት የተባለ ነገር የለም። አሜሪካ በጉዳዩ ላይ በይፋ አስተያየት አልሰጠችም። እንደ ኤሮፓያኑ አቀጣጠር ጥር 19 በስራ ላይ የዋለው የተኩስ አቁም ስምምነት በዚህ ወር መጀመሪያ ካበቃ በኋላ የእስራኤል ኃይሎች በራፋ በእግረኛ ጦር ዘመቻ ሲጀምሩ በጋዛ ሰርጥ ዳግም የአየር ድብደባ ማድረጋቸው ቀጥሏል ተገልጿል ከዚሁ ከጋዛ ጉዳይ ሳንወጣ፣ አለም አቀፍ የቀይ መስቀልና የቀይ ጨረቃ ማህበር በደቡባዊ ጋዛ ራፋ ሰብአዊ አገልግሎት እየሰጡ የነበሩ ስምንት የፍልስጤም የቀይ ጨረቃ ማህበር ህክምና ባለሙያዎች መገደላቸው እንዳስደነገጠው ገለጸ። የፍልስጤም ቀይ ጨረቃ ማህበር ሰራተኞቹ የተገደሉት የእስራኤል መከላከያ ኃይል በፈጸመው ጥቃት ነው ተብሏል። ከፍተኛ ተኩስ እንደተፈጸመበት አለም አቀፍ የቀይ መስቀል ማህበር ገልጿል። ለሳምንት ያህል ወደ ስፍራው መድረስ መከልከሉ አስክሬናቸው ከሳምንት በኋላ እሁድ መጋቢት 2017 ዓ.ም መወሰዱ ተገልጿል። አንድ የህክምና ባለሙያ አሁንም እንደጠፋ ነው። የፍልስጤም ቀይ ጨረቃ ማህበር ከሰራተኞቹ በተጨማሪ ስድስት የሲቪል መከላከያ ኤጀንሲ እንዲሁም አንድ የተባበሩት መንግስታት ድርጅት ሰራተኛ አስክሬኖችም ተገኝቷል ብሏል። የፍልስጤም ቀይ ጨረቃ ማህበር እንዲሁም ሃማስ ለህክምና ባለሙያዎች ግድያ እስራኤልን ተጠያቂ አድርጓል። አለም አቀፍ ቀይ መስቀል ስምምነቱን የፍልስጤም የቀይ ጨረቃ ማህበር የህክምና ባለሙያዎች አስክሬን ለመጨረሻ ጊዜ ወደ ታዩበት ራፋ አካባቢ እንዳንደርስ ከተ ከተከለከለም በኋላ በሳምንት አስክሬናቸውን አግኝተናል ሲል እሁድ ዕለት በመግለጫው አትቷል። ተቋሙ የሞቱትን ስም የዘረዘረ ሲሆን እነዚህም ሙስጠፋ ኩፋጋ፣ ሳሌህ ሙዋማር፣ ኢዘዲን ሻዝ፣ መሐመድ ባህሉል፣ መሐመድ አልሀያል፣ አሽራፍ አቡላብድ፣ ራኢድ አልሻሪፍ እና ሪፋት ሪድዋን መሆናቸው ተገልጿል። ሌላኛው የህክምና ባለሙያ አሳድ አልናስር ደብዛው ጠፍቷል ብሏል። ልቤ ተሰብሯል። እነዚህ ቆራጥ የአምቡላንስ ሰራተኞች የቆሰሉ ሰዎችን እያከሙ ነበር። ሰብአዊ እርዳታ ሰጪዎች ነበሩ ሲሉ የዓለም አቀፍ ቀይ መስቀልና የቀይ ጨረቃ ማህበር ዋና ጻፊ ጃጋን ቻፔጊያን ተናግሯል። መለያቸው የሆነውን አርማዎቹን ለብሰው ነበር። አምቡላንሶቻቸው በግልጽ ምልክት ያለባቸው ናቸው ብሏል። ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የአሁኑን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን እናቀርባለን። ቪዲዮው ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።